ሁለቱም ሳብ አሳዳጅ የነበሩት ሁለቱም ሳውሎች ናቸው። ንጉሥ ሳውል እዛ ጋር አዲስ ኪዳን ላይ የሚያሳድደው ዳዊት ነው። አዲስ ኪዳን ላይ ደግሞ ሲያሳድድ የነበረው ሳውል ነው። ፍዝ ካላችሁ ሳውል ነው የሚያሳድደው፣ ደግሞ የዳዊትን ዘር የሆነውን ጌታ ኢየሱስን ነው የሚያሳድደው። ሁለቱም አሳዳጆች ናቸው። እና አሳዳጆቹን የነካው ማንነት ከአሳዳጅነት ወደ ሌላ ነው የተቀየሩት። ቃሉን እንደምናየው ማለት ነው። የእግዚአብሔር ሰው ሳውል በአዲስ ኪዳን ላይ ትዝ ይላችኋል። ከዚህ በፊት ሰብካችሁ ተሰብካችሁ ታውቃላችሁና ክርስቲያኖችን ያሳድድ ነበረ፣ ለእግዚአብሔር በመቅናት ለእግዚአብሔር ቤት በመቅናት ለቤተ መቅደስ በመቅናት ስለ ማንነቱ ሲናገር ከዚህ በፊት እኔ ቀናተኛ ነኝ እያለ ስለ መቅናት ይናገራል። በጣም ለእግዚአብሔር የወደነ። ለእግዚአብሔር የጨከለ እግዚአብሔርን በብዙ ሊያከብር የሚፈልግ እና ክርስቲያኖችን ወይንም ደግሞ አማኞች ደግሞ የዛ ተቃራኒ እንደሆኑ በማሰብ ክርስቲያኖችን በብዙ ሲያሳድድ፣ እንግዲህ እስከምን ድረስ ብትሉ ማሳደሩ እስከ ማሳሰር እስከ ማስገደል እንደሆነ መጽሐፍ ቅዱስ ይናገራል። ምክንያቱም ምድና እስጢፋኖስ ሲገደል፣ ወይ እስጢፋኖስ በድንጋይ ሲወገድ፣ ልብስ ጠባቂ ነበር ወይንም ደግሞ ሳኦን ልብሳቸውን ይዞ ነበር እያለ መጽሐፍ ይናገር እንግዲህ ይሄን ያለው ክፋቱ ይሄን ያክል ነው። አመፁ ይሄን ያክል ነው። አሳዳጅነቱ ይሄን ያክል ነው። ይሄ ሰው ተቀይሮ ይሄ ሰው ተለውጦ ይሄንን ማንነት ያ ሳውል የሆነውን ማንነት ወደ ሌላ ተቀይሮ ወደ ሌላ ተቀይሮና ተለውጦ ሌላ ሰው ሆኖ እናየዋለን። ከዛ በኋላ ማለት ነው እንግዲህ የብዙ መልዕክቶች ባለቤት ነው። እስከ ሶስተኛ ሰማይ የደረሰ ነው። የእግዚአብሔርን ክብር ያየ ነው እንዲሁም ዮሐን ዮሐንስ ይረሳው ይፍቲር ያላየውት ለማየት እያለ ሚናፍቅ ነው። ስላ ስላየው ነገር ሲነግረን በአፉ መናገር እስከማይችል ድረስ ከንግግር ያለፈ እንደሆነ ክብር ውስጥ እዛ ውስጥ እንደገባ መጻፊ ነገር ነው። ልክ ብሩክ ላይ ደግሞ ትዝላችኋል። እግዚአብሔር የቀባው እግዚአብሔር ያስነሳው ተተኪ አድጎ እግዚአብሔር የሾመው ዳዊት ነበር በሳውል ፈንታ ማለት ነው። እና እግዚአብሔር የቀባውን እግዚአብሔር የወደደውን ሳኦልን ማነው? ዳዊትን ሳኦል ያሳድለው ነበር ይላል መጽሐፍ ቅዱስ ሲናገር እና በጣም አሳደው አሳዶው አሳደው ለቀቀለት፣ አካባቢውን ለቀቀለት፣ መንደሩን ለቀቀለት፣ ሀገር ለቀቀለት። እና በንዋት ዘናማ ሳኦል እንግዲህ ከእግዚአብሔር ተጣልቷል፣ ከሳማይንም ተጣልቷል፣ ከዳዊትም ተጣልቷል። በነገራችን ላይ ለእግዚአብሔር ያልሆነ ከእግዚአብሔር ጋር ያልተስማማ ሰው ከአንተ ጋር መስማማት ከሰው ጋራ መስማማት ይከብደዋል፣ አይችልም፣ በጣም ይከብደዋል። እና ከእግዚአብሔር ጋር ስላልተስማማ ጥሩ ከእግዚአብሔር ጋር ስለነበረ ከእግዚአብሔር ሰዎች ጋር ማበር አልቻለም። ከዚህ የተነሳ ከሳሙኤል ተለይቷል። ከሳሙኤል ተለየ ማለት ሳውል ለሳውል በጣም አደጋ ነው፣ በጣም አደጋ ነው። ትዚህ ላይ ቆላለ ሳሙኤል በሞተ ጊዜ ምንም የሚጠይቀው የእግዚአብሔር ድምጽ መስማት ፈጽሞ ቢፈልግም ስላልቻለ ጠንቋይ ቤት ለምን መጽሐፍ ይናገራል። እስከ ጠንቋይ ቤት እስከ መሄድ ድረስ ደርሷል። እና ሳውልን መለየት ዳዊት ደግሞ መለየት በጣም ከባድ ነው። ተዜባችኋል። ዳዊት ደግሞ ባለውለታው የእስራኤልን ተግዳሮት በሆነ ጊዜ ላይ በድንጋይ የጣለለት ሰው ማለት አሪፍ ሰው ነው። ዳዊት ዳዊት ከሳውል ጋር ቢሆን ይጠቅማል እንጂ አይጎደውም። ኢየሱስ ጌታ። ዳዊት ከሳውል ጋር ቢወጣ ቢገባ ተዜባችኋል፣ በገና እየደረደረለት ክፉ መንፈስ ያባልለት ነበር። ይህን ሰው አሳደር ጀመረ። ሰው ከእግዚአብሔር ጋር ሲጣላ የሚጠቅመውን ነው የሚያሳድድ። የሚጠቅመው የሚረባውን ነው የሚያሳድድ። የሚጠቅመው የሚረባውን ነው የሚገፋው። ከዚህ የተነሳ ዳዊትን በብዙ ያሳድደው ነበረ። አሁን ሳዳየቅ ለቆለታል፣ አካባቢ ለቆለታል፣ ወንደር ለቆለታል፣ ሰፈር ለቆለታል፣ የለም አይገናኙ። ሳሁን ላይ የነበረው መንፈስ እጅግ በጣም ከትካሪ የተነሳ ለመግደር ነበር የሚፈልገው ዳዊት ካልሞተ እማያልፉ ማንነት ያ ካጠገባቸው አለ። የሚፈልግ አያገኝህም፣ በ በግፉ የሚፈልግ አያገኝህም። በሉ ኢየሱስ ጌታ እና በቃ ለቀቀለት። እን እግዚአብሔር የቀባ እግዚአብሔር ይቀብቶኛል፣ በእግዚአብሔር ጊዜ፣ በእግዚአብሔር ሰዓት በዙፋን ላይ ይቀመጣል ብሎ ዳዊት ሻሽቶ ምክንያቱም አባቴ ሊገሚ ይፈልግል ብሎ ዮናታን ነግሮ ይገል ይፈልጋል። እንግዲህ አይራራ ከአንድ ሁለት ሶስቴ አምልጧል። በጦር ሊወጋው ማለት ነው፣ አምልጧል። ከዚህ የተነሳ ዳዊት በሳውል ከመሞት ይልቅ ሀገር መልቀቅ መሸሽ ይመርጥ ይሻላል ብሎ ሸሽቶ ነው ያለው። ታውቃለህ፣ ይሄ ካልገደርኩት ወይ ካልገደረ ማርፈው ሳውል ያለበት ሀገር፣ ዳዊት ያለበት ሀገር ሰው ላከ። አንድ አይደለም ሁለት ሶስቴ ሰው ላከ። ሁለት ሶስቴ ሰው ሲልክ ሶስት የመልእክተኞች ይህን ስልክ መጽሐፉ ሲናገር ዳዊትና ሳሙኤል ደግሞ ሌሎች ሰዎች የነቢያት ጉባኤ አቋቁመው ትንቢት ይናገሩ ነበር ይላል። አሌሉያ! የገባህበት ህልውና አሳልፎ

ስለዚህ ሰፋ አድርገው ነው የሚልኩት። ነገስታት ነው እንጂ ሰው አላቸው፣ በሽ ናቸው። የሰው ችግር የለባቸው። እዛ ለማቅረብ የለም። አገር ህዝብ ይላካል። ቀልጦ ነው የሚመጣው። በዚህም ዘመን ማለት ነው። ይሄዳል ታጅቦ፣ በጭብጨባ በሚታጀባል ይሄዳል። የሳት እራት ሆኖ ይመጣል ወይ እዛው ይቀራል ማለት ነው። በዛ ዘመንም ሲልኩ መልእክተኞች ሲልኩ ሀምሳ ምናምን። ለኤልያስ አንድ ሰው ለመላክ ሀምሳ ሰው ለምን ያስፈልጋል?

ስለ እናንተም አምናለሁ። እንደ መጋቢነት አትገኙ። ለምንድነው አትገኙት? የያዛችሁ ህልውና፣ የገባችሁበት ህልውና ማለት አደራ የማይበላ እግዚአብሔር ኢየሱስ ጌታ። ጥበቃ እኮ ቀጥረህ፣ ጥበቃ እኮ ተኝቶ ሊሸወድ ይችላል። ልጅን ለቤት ሰራተኛ ሰጥተህ እኮ ትዝ ይላችኋላል። የሚቡስቴን የቤት ሰራተኛ ወድቀው ምናምን ነገር ሽባ ይሆን

እንፍስ ስለነበረ 50 አለቃውንም 50 ሰዎችንም እሳት ከሰማይ ወደ አተምራቸዋል። በአንድ ቃል እዚህ ጋር ደግሞ ሳውላ ሰዎችን ላገር በቁጥር እዚህ ጋር አልተጻፈም፣ ግን እንደዚሁ ለመጽሐፍ ቅዱስ ስናየው ብዙ ሰዎች ናቸው እየተላኩት እና እነዛ መልእክተኞች ልክ እዛ አካባቢ ላይ ሲደርሱ ያ አካባቢ በትንቢት መንፈስ ተዋህዷል ያ አካባቢ ተወርሷል፣ በመንፈስ ተወርሷል። እነ ሳሙኤል በመንፈስ ትንቢት ይናገራሉ። ዳዊት በመንፈስ ትንቢት ይናገራል። አብሯቸው ያሉ ሰዎች ትንቢት ይናገራሉ። እነዚህ ሰዎች ዳዊትን አጠጥነው ለመውጣት የመጡት ለክፋት የመጡት ምናልባትም በዛ ባገኛችሁበት እርምጃ ወሰዱበት ብሎ ነው ልችል ግን፣ ደስ የሚለው ገና ወደዛ አካባቢ ሲደርሱ እግዚአብሔር ሀሳባቸውን ስለሚያውቅ መንፈስ አውረደባቸው።

ክፋትን አመፅን ያስረሳ። ለዚህ ነው ዮሐንስ ሲጽፍ እንዳት የእግዚአብሔር ዘንድ ውስጣችሁ ስላለ ኃጢአት ልታደርጉ አትችሉማ። እንዴት በሀይሌ በጉልበቴ በስልጣኔ ምናምን እንዳትል፣ አይ ውስጡ ዘንድ ውስጣችሁ ስላለ ታውቃለህ። ውስጣችን ህሊውናው ሲቆጣጠረን ኃጢአትን ያስረሳናል፣ ያስክደናል። ለዚህ መጽሐፍ ሲናገር የክርስቶስ የሆኑት ምርብ ነው ሰቀው ታርቆ ነገር ስጋን ከክፉ ምኞቱ ጋር እየሱስ ጌታ እስቲ ካጠቀባችሁ አለ። አይሰለጠንብን የስጋ ሐሳብ አይሰለጠንብን። እውነተኛ መነካት ከተረካ በሉት የስጋ ምኞት አይሰለጠንብን። ስጋዊነት አይሰለጠንብን። የሰውን መልእክት ያን ግን የሳውልን መልእክት እረሱትና ትንቢት መናገር ጀመሩ። በመንፈስ ሆኖ ምን አይነት መልእክት ምን አይነት ትንቢት እንደሚናገሩ አናውቅም። እንግዲህ በመንፈስ ሆኖ መልካም ትንቢት ምን ምናልባትም እ ዳዊት ይሂድ ዳዊት ወደ ተነገረለት ይግባ፣ ወደ ታንጌለት ይድረስ፣ እግዚአብሔር በሊያው ላይ ያመጣው ቅባት ስጋ ለብሶ ይገለጥ ይሆናል። ትንቢት ሲናገሩ ማለት እና ሁሉ ትንቢት መናገር ጀመረ። ከዛ እንደ ካሉ ታወቀ። ዛሬ በኢየሱስ ዋናው ተክሎ

አይኖቹ በነ ዳዊት በነ ሳሙኤል እዛ አካባቢ ባሉ ሰዎች ላይ ስለነበረ፣ ሁለተኛ መልእክተኞች ከሳውል ዘንድ ሲመጡ እነሱም የመጡበት ሀሳብ ያውቃል። እግዚአብሔር ሀሳባቸውን ጠቅቆ ስለሚያውቅ እነሱም ላይ እነዚሁ ወረደባቸው ይላል መጽሐፍ፣ ይናገር። የኢየሱስ ጌታ ወረደባቸው። ከዛ እነሱስ ምን አደረጉ? እነሱ መልእክቱ ረሱት። ታውት ታውቃላችሁ፣ ጠላት በአንድ መለላ ሰዎችን ክፉ ዘር በሰዎች ላይ ክፉ ዘር ሊዘራ ይፈልጋል። መች ነው ያ ክፉ ዘር እንዳይበቅል የምናደርገው? ህልውናው በኃይል ሲለቃ መንፈሱ ሲቆጣጠረ፣ በህልውና ውስጥ በመንፈስ ቁጥጥር ውስጥ ካለ ያንን እንረሰዋል። ኢየሱስ ጌታ ክፉ ለማድረግ ክፉ ለማድረግ አስበን አቅደን እንኳን ብንነሳ አይሳካል። ደግሞ አይሳካል፣ አይሳካል ናቸው በኢየሱስ ክፉ ሀሳብ አይሳካል። የመጡት ሰዎች ትንቢት መናገር ጀመሩ፣ ይለናል መጽሐፍ። አንተ ተስፋ አልቆረጠም፣ ሰው ተስፋ አልቆረጠም። በአንድም በሌለ ጠላት ተስፋ አይቆርጥም። ጠላትም ሞቷል የሚል መልእክት ምስማሙ አይመስለኝም። ጠላት ሞል ሞል አይመስለኝም ማለት ጠላት ሞቷል ምናምን ምናምን ለበሳል። ነገም ስተቃወሙ ታያላል ወደ ጌታ እስክንሄድ ጌታ ወደዚህ እስኪመጣ ድረስ አለ ጦር ጉድ ያለ ሰልፉ ግን እግዚአብሔር ኢየሱስ ጌታ ጠላት ተስፋ እንደማይቁርጥ ስ ምታውቀው፣ እንዴት ነው? ሳኦል ሁለተኛ መልዕክተኞችን ላከ፣ አልተሳካለት። ሶስተኛ ላከ። ሶስተኛ ሲልክም እግዚአብሔር አሁንም አይኖቹ በጻድቃን ጉባኤ ላይ ነውና የመጡበትን ዓላማ ስለ የመጡበትን ዓላማ የሚያስቀይር መንፈስ ወደቀባቸው። ወዳጆች ማለት እኔ አስመኝኝ አስመኝ በቃ ረሱት። አንተ እንትጠቁ ሳውል እኮ ንጉሥ ነው በጊዜው ሱት የንጉስን ትዕዛዝ ደግሞ አለበርክ አባሉ ምን አይነት እርምጃ እንደሚወስድባቸው ንጉሥ ያውቃል። የንጉሥን እርምጃ የንጉሥን ትዕዛዝ እምቢ ብለው ሳሙኤል አድናቸውም እኮ ሳሙኤል እዛ ጋር ሳሙኤልና ሳሙኤልና ሳውል ተጣልተዋል። አልተስማሙ እና ሳሁን በስጋ እየተመራ ያለው ያስጨፈጭፋል፣ ያሳድጋል፣ ከፈለገ እንደፈለገ ማድረግ ይችላል፣ እንደፈለገ ያህል። እነሱ ግን ያገኛቸው መንፈስ ዳዊትን ለማሰር አስችላቸው፣ ዳዊት ላይ ክፉ እንዲናገሩ ወይም ደግሞ ዳዊትን የሆነ ለማንጠልጠል አያስበኛቸው። ትክክለኛ መነካት ሰው ሲነካ ክፉ ማድረግ አይችላል። ክፉ ለማድረግም አይንደረድርም። ዛሬ በጌታ መንግስት በሀገራችን ይህንን ቃል ተናገሬ ነው። ክፉ አድራጊዎችን መንፈስ ይነቅባቸው። ቤተ ክርስቲያን፣ ቅዱሳን፣ የእግዚአብሔር ሰዎች ክፉ ለማሰብ አቅደው ተሰማርተው፣ ደሪ ተሰማርተው፣ ቃል ተሰማርተው ባሉበት መንፈስ ይውደቅባቸው። ይፈጣ

ሲያቅ ከዚህም በኋላ ቢልቅ እንደሚካል ስለጋ እራሱ መጠየራ ቃሩ በሆነ እ እያነበ ወይም እያሰራሰብ በጣም እንጨነቅ ነበር። እና እራቡ ማለት የወረደበት እራቡ እስኪሆንለስ ማለት የመጣበት ጭካኔ ሶስቴ ተግዷል። ሶስት መልክተኞች ምናልባትም ሀምሳ ሀምሳ ከሆኑ መቶ ሀምሳ ሰዎች ክደውታል። ሳሙኤል ምን አስቦ ነው? ዳዊት ምን አስቦ ነው? ምን አስቦ ነው ምናምን ብለው እንግዲህ፣ በምን አይነት ጦር እንደመጣ አስቡ። እንግዲህ ንጉሥ ብቻ ሆነ አይደል? በምን አይነት ሰረገላ፣ በምን አይነት ጦር ተከቦ እንደመጣ አናቀ አይነግረንም መጽሐፉ። ግን አንድ ነገር ይነግረናል፣ እነሱ እንዳልተመለሱ ሲያቅ፣ ሳኦል ራሱ መጣ። ከዛ ልጅ ይጓል። የጌታ መንፈስ እኮ ንጉስ አይፈራም።

ሶስተኛ እራሱ ሲመጣ እሱን ቃል ባርጎ ደስ ይለኛል። በአርማቴም ሀገር በነዋት ዘራቸው አለው። ወደ አርማቴም አገር ወደ ነዋት ዘራማ ሄደ። የእግዚአብሔር መንፈስ በእርሱ ደግሞ ወረደ። እርሱም ሄደ ወደ አርማቴም አገር ወደ ነዋት ዘራማ እስኪመጣ ድረስ ትንቢት ይናገር ነበር። ልብሱንም አወለቀ። ሰው ሲነካ ማለት ነው። ልብሱን ካወለቀ ያኔ ትዝ ይላል ዳዊት ተነክቶ በጌታ ፊት ራሱን አዋርዶ በዛ በታቦት ፊት እየዘለለ ጌታ ሲያመልክ መነካቱ። ተነሳው ማለት ለመግደል፣ ለማሰር፣ ለማጥፋት ይሄ በእነዚህ በካዱት ሰዎችና በዳዊት ላይ እርምጃ ነው። ሙሳ ነው። ልብሱንም አወለቀ በሳሙኤልም ፊት ትንቢት ተናገረ። ራቁቱንም ወድቆ ምን ብሎ ይላል ሲበሩት ልብሱ ወድቆ አሳሪው ገዳዊ ዳዊትን አጠፋለሁ፣ አስረዋለሁ፣ እገለዋለሁ ብሎ አስበ አቅዶ መልእክተኛ ሲልክ ነበረ። አልፎ ተርፎ ራሱ የመጣው ሳኦል ልብሱን እራቁቱን ወድቆ በዚያ ቀን ሁሉ በዚያም ሌሊት ሁሉ አስረሰው። ታውቃላችሁ የወረደበት መንፈስ የመጣበትን ዓላማ አስረሰው። ቀንም ሌሊትም በመንፈስ ነበር ቻላላ ሲመጣብህ ሲመጣብቁ ቀንም ሌሊቱ አንድ ሰዓት ነው። በዚህ ነው ሰዓት ሲላቸው አንድ ሰዓት መጸለይ አቃታችሁ ማለት አንድ ሰዓት ትንሽ ዋ የፀሎት ሰዓት አንድ ሰዓት መጸለይ አቃታችሁ፣ እንቅልፍ እንቅልፍ ሲላቸው ማለት ነው። ሳውል ሲሆን ሁሉ ሌሊትም ሁሉ ይሄ ህልውና ይውደቀባችሁ። የምትተጉበት ህልውና ይውደቀባችሁ። የምትዘምሩበት መንፈስ ይውደቀባችሁ። ትንቢት የምትናገሩበት መንፈስ ይውደቀባችሁ። ቃሉን የምታውጁበት መንፈስ ስለዚህ ሳውን ደግሞ ከነቢያት መካከል ነውን? ይባባሉ ነበር። በእኛ ቋንቋ ሙሉ ያዙ ታውቃለህ። ንጉሡ ትምስ ሲናገር ራቡቱን ክሩር ውስጥ ነው ሲሆን፣ ምን ሆኖ ነው እንዴ እንደዚህ ሲሞት ጀመረ እንዴ? ተነካ ማለት ነው። ሰው ሲነካ ከጥፋት ይመለሳል። መክራችሁ መክራችሁ ይሄ ጥሩ አይደለም ልጅ፣ ወደ ቸርች፣ አረ ወደ ቸርች ጌታ ይሻላል ብላችሁ ብላችሁ ብላችሁ ያቃታችሁ እልውና ሲወድቅበት የዓለምንም የስልክ ጥር ያለማንም ግፊት ወደ እግዚአብሔር ቤት ነው። ተነካ ሰው ሳይነካም። ለዚህ ደሞ የሰው ቁጣ የእግዚአብሔርን ጽድቅ አያስገኝም ይላል። የሰው ቁጣ ለምን አደረድጎ፣ ለምን አታስረውም? ሰው ይለወጠ ልውና ይለውጣል። በኢየሱስም የእናንተ ነገር በልውናው ይለወጥ። እውነተኛ መነካት። እግዚአብሔር እናንተንም ይልቃል፣ ትውልዳችሁንም ይልቃል። አዲስ ኪዳን ተመሳሳዩ ሳውን የሚገርመኝ ሳተና፣ ሁለቱም ስማቸው ሳውን ነው። ሁለቱም የሚያሳድዱት ደግሞ ዳዊት ነው። ኢየሱስ የዳዊት ዘራ፣ ኢየሱስ ሁለቱም ደግሞ የሚገርማቸ ሁለቱም ሳውን ናቸው። ስፍራ አላቸው፣ ስልጣን አላቸው። ኢየሱስንም የሚያሳድደው ወይም ክርስቲያኖችንም የሚያሳድደው ሳውን ስልጣን አለው። እና አሁንም ወደ ደማስቆ ትዝ ይላችኋል የነበር በኢላማ አድርጎ ነው ክርስቲያኖችን ለማሳሰር የለንግ የፈለገውን ሊያደርግ ለማሳሰር ለማስገደብ በመጣ ጊዜ ነው መንገድ ላይ ተገናኘሁ። የሆነ ነገር ተገናኘሁ። ና ታጫ አስቀየሩኝ በዚህ ዘመን ላይ በጌታ ላይ ከጥፋት አቅጣጫ የሚያስቀይ እግዚአብሔር ሕልውና እንዴ ምን ብሎ እንደ ጌታ ምን አደርግ ዘንድ ትወዳለህ? እሱ የመጣበትን አላማ ያውቀዋል። ሊያስገድል ነው ምን ጥያቄ እኮ የለውም። ሊያስገድል ሊያሳስብ ደብዳቤ ይዞ ነው የመጣው። እና ያንን የመጣበትን አላማ ትሆን እና ምን አደርግ ዘንድ በቃ ያ የመጣውበትን አላማ እተዋለው እጅ ሰጣለው። ሰው ሲነካ ያለ ምንም ንዝነዛ ተማረከ። ትዝ ይላቸዋል ራሱ ሲናገር በፊሊፕሱስ መጽሐፍ ላይ ብዙ የሚነካበት ነገር ነበረው። ፊልጵሱስ ሶስት ላይ ራሱ ሲናገር ጳውሎስ እኔ እኔ፣ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። እኔ ከማንም በልጣለሁ ብታመንበት፣ የምኮራበት፣ መታመን ካስፈለገ ልታመንበት የምችለው ብዙ ነገር አለኝና ይዘረዝረዋል። የሚታመንበትን ነገር ማለት ነው። በስምንተኛ ቀን የተገረዝኩ ነኝ። ያው አይሁን ታውቃላችሁ። ይመፉ በጣም መገረዝ እንደውም መዳም በመገረዝ ነው ብለው ሚያ አቃ በስምንተኛው ጋር የተገረሱ ከእስራኤል ትውልድ ረሳው ከብንያም ወገን ከእብራውያን ደግሞ እብራዊ ነኝ። ስለ ህግ ብትጠይቁኝ ፈሪሳዊ ነበር። ስለ ቅናት ብትጠይቁኝ ቤተክርስቲያን አሳዳጅ ነበር። በህግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበር ሲዘረስ የጳውሎስን ያክል እንደዚህ አይነት ሊመካበታለሁ። ይህን ሁሉ እንደ ትቢያ፣ እንደ ጉድፋ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሯዋለሁ። ሰው ካልተለካ እንዲህ ማለት አይችል። ሰው ዘሩን የሚትቦ ሰው ክብሩን እጥለው ሲመካ ለሀገራችን፣ ለህዝባችን፣ ለምድራችን፣ ለእናንተ፣ ለወንዱ እውነተኛ መነካት ነው።